አሰላሙ አሌይኩም ወረሕመቱላህ ወበረካቱ። እንደምናላችሁ ውድና የተከበራችሁ የአገሬ ልጆች ኢትዮጵያውያን፣ የኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። ቪዲዮውን በላይክና ሼር ይጀምሩ። ቀጥታ ይዤላችሁ ወደ መጣሁት መረጃ እናመራለን። በማዕከላዊ ኢትዮጵያ ክልል በምሥራቅ ጉራጌ ዞን መስቃን ወረዳ የአንድ ቤተሰብ አባላት የሆኑ ሰባት ሰዎች መሞታቸውን ተከትሎ ፖሊስ ምርመራ መጀመሩን ለቢቢሲ አስታውቋል። ኅዳር 8 2018 ከምሽቱ አንድ ሰዓት ገደማ አቶ ኃይሌ አበራ የተባሉ ግለሰብ ከባለቤታቸውና ከስድስት ልጆቻቸው ጋር እራት ከበሉ በኋላ መታመማቸውን የማዕከላዊ ኢትዮጵያ ክልል ፖሊስ የመገናኛ ብዙኃን ክፍል ኃላፊ ኮማንደር ታጁ ነጋሽ ለቢቢሲ ገልጸዋል። ከዚሁ ክስተት ጋር በተያያዘ በመስቃን ወረዳ አስር ተጠርጣሪዎች በፖሊስ እንደተያዙም አስታውቋል። ከወረዳው አስተዳደር እና ከወረዳው ዐቃቤ ሕግ ጋር በመተባበር የምርመራ ቡድን ተዋቅሯል ሲሉ ኮማንደር ታጁ ተናግረዋል። ኅዳር ስምንት ምሽት ላይ እራት ከተመገቡ በኋላ መታመማቸውን ተከትሎ የተወሰኑ የቤተሰቡ አባላት ወደ ቡታጅራ ሆስፒታል ሲወሰዱ የተቀሩት ወደ አዲስ አበባ ምኒሊክ ሆስፒታል ተወስደዋል። እራት እንደበሉ ወዲያውኑ በጠና ታመሙ። የአካባቢው ነዋሪዎች ተጋግዘው ወደ ሆስፒታል ወሰዷቸው ሲሉ ኮማንደር ታጁ ገልጸዋል። ሆኖም ግን ከስምንት የቤተሰቡ አባላት መካከል የሰባቱ ሕይወት አልፏል። ሟቾቹ ልጆች ዕድሜያቸው ከአንድ ዓመት እስከ 17 ዓመት እንደሆነ እና በሦስት ተከታታይ ቀናት እንደሞቱም ፖሊስ ገልጿል። የሕልፈታቸው ምክንያት መርዛማ ነገር መመገባቸው እንደሆነ እንደሚጠረጠርም አክሏል። የልጆቹ አባት የ46 ዓመቱ አቶ ኃይሌ አበራ በዚያ ዕለት ኅዳር ስምንት እንደሞቱ ተገልጿል። አባትየውና ስድስት ልጆቻቸው ሞተዋል። እናታቸው በሕይወት ተርፋለች። በጽሑፍ መግባባት እንደምትችል አውቀናል ሲሉ ኮማንደር ታጁ አስረድተዋል። አማቻቸው ወይዘሮ ዳመነች ዳንበል በምኒሊክ ሆስፒታል በጽኑ ህሙማን ክፍል ይገኛሉ። እስካሁን ድረስ አስተማማኝ መረጃ ባይገኝም ለቤተሰብ አባላቱ ህልፈት ምክንያት የሆነው መመረዝ እንደሆነ ፖሊስ ጠቁሟል። የልጆቹ እናት በሕይወት ከተረፉ በምን ምክንያት መመረዙ እንደተከሰተ ለማወቅ እንደሚረዳ ፖሊስ አስታውቋል። እናትየው በሕይወት ከተረፈች የተሻለ መረጃ እናገኛለን ብለን እናምናለን ሲሉ ኮማንደር ታጁ ለቢቢሲ ተናግሯል። በአዲስ አበባ ምኒሊክ ሆስፒታል የተደረገው ምርመራ ውጤት እየተጠበቀ ነው። ምንድን ነው የተመገቡት፣ በምን ምግብ ነው የተመረዙት የሚለውም በተመለከተ ሆስፒታሉ የምርመራውን ውጤት ለፖሊስ ሲያጋራ የሚታወቅ ይሆናል ሲሉም አክለዋል። ፖሊስ የቤተሰብ አባላቱን ሕልፈት አሳዛኝ ሲል ገልጾታል። ለአሁን ያለን መረጃ ይህን ይመስላል። ብርታቶቼ ቪዲዮውን ላይክ እና ሼር ማድረጋት ዘንጉ ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉም እመኝላችኋለሁ። አሰላሙ አለይኩም ረሕመቱላህ ወበረካቱ